እናመሰግናለን መልካሙ አረጋ በሌላ ማምስ ተወክሏል። ከወደዳችሁት ያልተገደበ ድምጻችሁን በ8222 ኮዱን እያስቀደማችሁ ልትልኩለት ትችላላችሁ። የመጨረሻና የዳኞች ምርጫ የሆነውን የሙዚቃ ምርጫውን አቅርቧል። ማስተዋል እያየውን መርጧል። ከእንዚራ አልበም ላይ መጥቼ ነበርን። ቀደም ሲል እንዳልናችሁ ግጥሙን አትናኤል ግርማቸው፣ ዜማውን እሱ ባለው ይታየው የሺ ቅንብሩን ደግሞ ብሩክ አፈወርቅ ነው ይሰራለን። እናመሰግናለን ዳኞች አስተያየት ብቻ ይሰጡልናል። እሺ መልካም፣ ፈገግ ብለሃል። አሪፍ አደሰራ አውቃል ማለት ነው። ጥሩ ነው። ከዳኞች ምርጫ የመረጥከው እንትን እያለኝ ስለሆነ ብሩክ ይግባወይ? እሺ መልካም። እሺ አይዞናም። ቆይ ትንታኔውን ይጨርስ። እሺ ተመልካቾች ነው በጣም አሪፍ ምርጫ ነው። ዳኞች ከሰጡህ ምርጫ ውስጥ በጣም ፐርፌክት፣ ትክክለኛ ውሳኔ ነው። ይሄን መውሰድ በጣም ግሩም ነው። በጣም የሚያምር ዜማ ነው ይሄ ዜማ። ሀሳቡ በጣም የሚገርም ነው። ስሜቱ በጣም ከባድ ነው እና ሬንጁ ደግሞ እንደ ድምፃዊ ስታስበው ወደ ታች የት ድረስ ይወርዳል ወደ ላይ የት ይደርስ ይሄዳል ምና የሚለው በጣም አሳሳቢ ጉዳይ ነው እና ብዙን ነገር ተወጥተዋል። እውነቱን ለመናገር እኔ በጣም የገረመኝ ነገር የታችኛው የዜማ ክፍል ወይም የመጀመሪያው የዜማ ክፍል ያለበት ቦታ ላይ በጣም ብዙ ሰው ይሄንን ሲዘፍነው፣ ውድድር ላይም ከዚህ በፊት ስለምናውቀው አይሰማላቸውም። የታችኛው የዜማ ክፍል አይሰማም፣ ቃሎቹ አይሰሙም፣ ኪዩን በትክክል መርገጥ ያቅታቸዋል። እንደዚህ ምናም ክሊርሊ፣ በቃ በደንብ ክሊን የሆነ ነገር ነበር የሚሰማው። የታችኛው የዜማ ክፍል በጣም ከባዱ ፓርት ማለት ነው እና እሱ በጣም ትልቅ ኳሊቲ ነው። እሱ ጋር ትንሽ ተያይዞ የነበረው ችግር ምንድን ነው፣ ይሰማል ዜማውን በደንብ እያልከው ምናምን፣ ቀኝቱ ግን ጥሩ አልነበረም የታችኛው የዜማ ክፍል ጋር። እሷን ደግሞ ብታስተካክላት በጣም ግሩም ነበረ የሚሆነው። ከዛ ደግሞ ፍሬዚንጉ በጣም ቆንጆ ነበረ፣ አንድ ዜማ ሀረግ ጀምሮ የሚጨርስበት ቦታ። በዛ ውስጥ ደግሞ ስሜት እያልን ምንለዋለ፣ ኤክስፕሬሽን ምንለዋለ፣ ዳይናሚክሱንም ለመስራት የመከርከ ነገር ቆንጆ ነው። ብዙ ነገሩ ተስማምቶኛል ምናልባት በደንብ ጊዜ ወስዶ ቢያጠናው ኖሮ ከዚህ በላይ በደንብ ያሳምረው ነበር የሚሉ የውበት ቅሬታዎች ናቸው ያሉት። እኔ ጋ መሰረታዊ ነገሩ ላይ መጥፋል። እሺ፣ መልካሙ አረጋ የማስተዋል እያዩን መጥቼ ነበር የሚለውን ዜማ መምረጥ ቆንጆ ነው። ደስ ብሎኛል። መምረጥ ግን እንዴት ነው ካንተ የዜማ ማለት የድምፅ አረዳድግና ማለት የድምፅ አካሄድ ጋር ይሄዳለው የሚለው ነገር፣ ለታችኛው የዜማ አካል ብቻ ነው በደንብ ያማረልኝ። ለምን ብዙ ድምፃውያን ይህን ዘፈን ተወዳድረውበት ያውቃሉ። ታች ጋር ሲመጡ አንተ የቻልከውን ያህል ብለው ታያውቁም። ለዛ ጋር በጣም ፊት አድርጎልኛል። ከዛ በኋላ ግን መካከለኛውና እየወጣ ሲሄድ ያለው ላይ ያንን የማስተዋልን ቀለም አላገኘሁትም። ብዙውን ቅላጼዎቹን ቀጥ ቀጥ አድርገህ ዘፍናቸዋል። እና ዳይናሚክስ ጥሩ ነበር፣ ስሜቱን ለማምጣት የሞከርከው ነገር በጣም ጥሩ ነበረ። እነዚህ እነዚህ አሪፍ ናቸው። ግን ይሄ የዜማውን አካል ቀጥ ቀጥ አድርጎ ማስተዋል በጣም እንዲህ እያራራ ርክርክ እያረገ የሚዘፍነውን ነገር አላገኘሁበትም እና አንድ ደስ ያለች የሆነ ከድምጽ ውስጥ ቀለም ምን አይነት ነው ብሩኬ? ስቅ ያለች ነገር ድምጽ ልዩ ቀለም ነው የሰጠው የዘፈንክበት ዜማ ውስጥ እሱ በጣም የተለየ። ዛሬ የተለያዩ ቀለሞች ይዘመታል። ቅድም የሆነ በቀጭን ድምጽ ካንተ ትልቅ ድምጽ ውስጥ ና ወፍራም ድምጽ ውስጥ ሊወጣ ማይችል የሚመስል ቆንጂዬ ነገር አንጎራጉራ አሰምተና። አሁን ደግሞ የሆነች የዜማ እንዲህቅ ያለች ነገር የምትመስል መካከል ላይ ቀለሟን አይቻት በጣም በጣም ልዩ ነው። እሱ እንደዚህ የምትጨምራቸው ነገሮች እየደነቁኝ ናቸው፣ ቆንጆ ናቸው። የምትሰማበትን መንገድ እና ቀላጼዎችን የምታደርግበትን መንገድ በደንብ እንድታስተካክለው የምመክር በተረፈ ስሜቱን ዳይናሚክሱን ሌላ ሌላ ነገሩን የተረዳበት ነገር በጣም ነው ደስ ያለኝ። ጎበዝ። እሺ፣ መልካም እኔ ሊህ አሳሳቅ ነው ትን ያስባለኝና በደንብ ሰርቸዋለው። ከቻልክ ውጤት ነገረኛ አይነት ነገር ነው ደስ ይላል። ባለህ መንገድ እንደዚህ አይነት ኮንፊደንስ በቃ ደስ ይላል። ከዚህ በፊት የመጣህበት መንገድ አንደኛ፣ ከዳኞች ጥሩ ምርጫን የመረጥከው በጣም ጥሩ ምርጫ፣ የመራትከው አንድ ጥያቄ አለኝ። የመጀመሪያው ዜማ ክፍል ላይ የጨመርከው ነገር አለ እህ በቃ ስታሳምረው እራሱ ራሱ በቃ ሊበልጥ ነው ወይ ባይበልጥም ከዋና ዘፋኙ ግን በቃ እንደዚህ አይነት መንገድ መምጣት ደስ ይላል። ከኔ ጋር ነበር ብዙ ጊዜ ግብግባችን ትዝ ይላል። በቃ ጩኸት ምናምን ሌላ ሰፈር ውስጥ ነበርክ። አሁን ይሄ ነው ትራክ፣ በጣም ነው ደስ የሚለኝ። አንዳንዴ ጩኸትም አትፍራ፣ ቦታው ሲኖር ጩህና፣ ማይክራፎን ባላንስ ስራ አሁን ይሄ ዘፈን ትንሽ ይፈልግ ነበርና እንዳስጨነቅን እንደያዝን ይገባኛል። ግን ይሻላል። በጣም ጮሆ ትንሽ ፒች ነበረው ቅድም እንደውም፣ ብሩኬም ያው አውቀውታል ግን ባያነሱትም ፒች ነበር ከቅኝት ጋር አነሳው አልሰማሁኝም። እና ከቅኝቶች አልፎ አልፎ ነው የወጣው እንጂ ይህን ያህል የተጋነነም አልነበረም። ሌላ በጣም አዘፋፈን አሁን ገባህ ማለት ነው ይህ ሁሉ ልፋት ድምፃዊ በቃ እንዲገባው አዘፋፈን ከገባህ እስቲዲዮ አታስቸግር፣ ድርሰት አታስቸግር። ደራሲው ገና ሲነግርህ በደንብ አድርገህ ትለዋለህ። ምን እንደሚፈልግ ታውቃለህ ማለት ነው። ኦልሬዲ ጨርሰው ይሄዳል እና አንተ ውበት እየሰጠሁት ሰራለህ ማለት ነው። ሌላ በጣም የገረመኝ ድምፅህን አሁንም ማኔጅ የምታደርግበት መንገድ፣ ይሄ ነገር አድጓል። በጣም አሪፍ ነው። ከዚህ በላይ መስራት ትችላለህ ማለት ነው። አቅምንም እያሳየን፣ እንዳትፈራ። ጩኸትም ካላለ ጩኸው ግን ያው ጠብቀኸው ሞት። ትልቁ ነገር ደግሞ አሁን ሪትም እና ሜጀር ምን የምንለው ነገር አይኖርም ማለት ነው። ከኪስ ሳትወጣ ተጠንቀቀ። ጆሮውን በደንብ አስላ። ና ተጫዋት ማለት መልካሙ፣ መልካም እድል መኝልሃለሁ። በጣም ዘናጭ ነበር። አሪፍ ነው።